የጽዱ ኢትዮጵያን ንቅናቄ በማስመልከት በማዕከላዊ ኢትዮጵያ ክልል ውይይት ተከናውኗል። በዚህ ውይይት ላይ የተገኙት የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው ጽዱ ኢትዮጵያን ለመፍጠር የአመለካከት ለውጥ ሊመጣ ይገባል ብለዋል። ርዕሰ መስተዳድሩ ይሄ ለውጥ እንዲመጣ ማስተማርና ግንዛቤ መፍጠር ያስፈልጋልን ያሉት በግለሰብ ደረጃ መቆሸሽ ነውር ተደርጎ መወሰድ አለበት ያሉት ዶክተር እንዳሻው ጽዳትን በሌላ በኩል የዘመናዊነት ማሳያ ማድረግ ይገባል ብለዋል። ፎከስ ኤሪያ ማስተማር የሚያስፈልግን ገበያዎች፣ የቆጪ ገበያዎች የሚባሉ አሉ። ማታ ማታ ላይ አገልግሎት የሚሰጡ ገበያው ከጨረሰ በኋላ አካባቢ መጠረቅ መቻል አለበት። አይደለም መጠረቅ፣ መጽዳት፣ መደቦቻቸው መጽዳት፣ መጠረቅ መቻል አለባቸው። በእለቱ ሲገበያዩ የነበሩ ተረፈ ምርቶች መነሳት መቻል አለባቸው። ሁለተኛው ትምህርት ቤት አካባቢ ነው፣ በርካታ ሰው የሚንቀሳቀስበት። ሶስተኛው የእምነት ተቋማት አካባቢ፣ እምነት ተቋማት ውስጥ ብቻ ሳይሆን ውጭም ነው መጽዳት ያለበት። አደባባዮች ማጽዳት ይቻላል። ሁልጊዜ ንጹህ መሆን አለባቸው አደባባዮች። ግን አደባባዮች እንግዳ ሲመጣብን ነው እኮ የምናጸዳው ዛሬ ለዚህ መድረክ አንወሻሽ። ከተሞችን አረንጓዴ ማድረግ ሂደት ላይ ገና ብዙ መስራት ይጠበቃል ነው ያሉት ርዕሰ መስተዳድሩ። ጽዳትን እምነት በማድረግ ወደ ባህል መቀየር ያስፈልጋል፣ ለዚህም ተከታታይነት ያለው ስራ ይጠይቃል ነው ያሉት። ቆሻሻ ማዝረክረክ ነውር ነው መሆን ያለበት መሰብሰብ የጥሩ ስነ ምግባር ማሳያ ነው መሆን መቻል አለበት። ማጽዳት የጥሩ ስነ ምግባር ማሳያ መሆን ፐርሶናሊቲ የምንለው የእሱ ማሳያ መሆን መቻል አለበት። ማስተማር ግንዛቤ የምንፈጥርባቸው እነዚህ እነዚህ አካባቢዎች ሌሎችም አካባቢዎች ጨምረን ሆቴሎች ምናምን ሆቴል በጣም አሳፋሪ ነው። አንዳንድ ሆቴል ከፊት ለፊት በጣም ንጹህ ናቸው፣ ውስጥ ዋና ኩክ የሚደረግበት ቦታ ስገቡ ያሳፍራል። ይህም መቆጣጠር ቼክ ማድረግ መቻል አለብን። አንዱ ብክለት የጤና ብክለትም ሌላ ብክለት የሚከሰትበት ቦታ ይሄ ነው። ሰው ይሄ በደንብ ከሰራንበት ይለወጣል። የሚለወጡ ነገሮች ደግሞ ምልክቶች እያየን ያለ በጽዳት ሞዴል የሆኑ ከተሞችን መፍጠር ተችሏል ያሉት በምክትል ርዕሰ መስተዳድር ማድረግ የከተማና ኢንዱስትሪ ዘርፍ አስተባባሪ የክልሉ ከተማ ልማትና ኢንዱስትሪ ቢሮ ኃላፊ ስንታየ ወልደ ሚካኤል፣ ቆሻሻን ሪሳይክል በማድረግ ሌላ ሀብት መፍጠር መቻሉን አንስተዋል። በከተሞች አካባቢ በመደበኛነት የጽዳት ዘመቻ ይከናወናል ነው ያሉት። በሁሉም ከተሞች በክልላችን በ184 ከተማ አስተዳደሮች ላይ ሳምንታዊ የጋራ የጽዳት ቀን ተወስኖ ይሰራል ይሄ ያለፈው አመት የንቅናቄው ውጤት ነው ሁሉም ህብረተሰብ ቀን ወስኗል በራሱ ተወያይቶ በሚወጣል በወስነው ሰዓት ወጥቶ ይሰራል የጥራት የተሳትፎ የጉልበት ብክነት እነዚህን የመሳሰሉ ችግሮች እንደተጠበቁ ሆኖ ማለት ነው። ሰው የሚወጣው ቆሻሻ ያለበትን ቦታ አጽድቶ ከዛ በኋላ ሰስቴን እንዲያደርግ አድርጎ ለመምጣት ነው። ስለዚህ ያን ከማድረግ አንጻር ሳምንታዊ ቀን በህብረተሰብ ደረጃ ወስነን እየወጣን መስራት የጀመርንበት ሁኔታ በጣም አፕሪሼት የሚደረግ ነው። እሱ ውስጥ ያሉትን ጉለቶች ደግሞ በዚህኛው ንቅናቄ ላይ ማድረግ እንደምንችል እንወስዳለን። የአካባቢ ብክለት ላይ ተጨማሪ ችግር እየፈጠረ ያለው ጉዳይ የፖለቲካ ብክለት እንደሆነ ያነሱት የክልሉ መንግስት ዋና የመንግስት ተጠሪ ዶክተር ዲላ ሞቶሬ የሐሰት መረጃ በማሰራጨት ፖለቲካዊ ብክለት እየተፈጠረ በመሆኑ የሲቪል ተቋማትና ሚዲያዎች ይህንን መመከት ይገባቸዋል ብለዋል። የተሳሳቱ መረጃዎች በመንግስታችን፣ በፓርቲያችን በተለያዩ መልኩ ኢንተርናሽናል ኮሚኒቲ የሚያውቁን መረጃ በተዛባ መልኩ ዲፋሜሽን ማለት ነው። ዳት ኢዝ ዋን ፖለቲካል ኮሊሽን የምንለው እሱ። ሁለተኛው የሀሳት ፕሮፓጋንዳዎች የመንግስታችን ባለፉት ዓመታት በአካባቢ ጉዳይ ላይ ታምር ነው የሰራ ነው፣ እኛ ስለማናወራ ይህንን በሌላ መልኩ ተርግሞ ለራሳቸው ፍጆታ እንድጠቀም፣ የተሰራውን እንዳልተሰራ እያየ እንዳላየ የምናገር ፖለቲካል ፖሊሽኖች አሉ። ሌላው በሀገራችንም ኢቨን በአለም ላይም ዴሞክራሲ ተቋማት አሉ። ደረሮ ዴሞክራቲክ ኢንስቲትዩሽን ኢንቫይሮንሜንታል ማኔጅመንት ለሚኖረው ቀላል አይደለም። ሲቪል ሶሳይቲ ሚዲያ ሊነሱ ማለት ነው ቀላል አይደለም። በነዚህ አካባቢ ላይ አንዱ ሚዲያ ከሰዓት በኋላ ሌላ ነው አንዱ ሚዲያ ከሰዓት ከጠዋት የሚያወራው ሌላ ከሆነ ማለት ነው ስም ክበት ከአንቺ ነው መስሪያ ቤት መረጃ የወጣው በሱ ፐርሰፕሽን ነው ባለው እምነቱ ነው የተነትነው እንጂ ፋክቱን ወስዶ አይደለም ማለት እነዚህ የዴሞክራቲክ ተቋማት በእንደዚያን ጉዳይ ላይ የጋራ ገጽ ላይ የመምጣት ጉዳይ ያለመምጣት ፖለቲካል ፖሊሽን ያመጣል ማለት ነው። ይህኛው የጽዱ ኢትዮጵያ ንቅናቄ መርሃ ግብር በክልሉ ለሁለተኛ ጊዜ የተደረገ ነው።